የባህር ከባህር ላይ ለመሰራቱ ምልክቱን ይምርሃነ ክርስቶስ ሲሰራ እዚህ ላይ ትቶታል። ምክንያቱም ከባህር ላይ ተሰራ ቢባል ምልክት ከሌለ ትውልድ ሊያምን ስለማይችል ነው። ይምርሃነ ክርስቶስ ይሄን ምልክት አድርጎ ትቶታል አለ። በዛ ሰፊ ዋሻ ነው፣ እስከታ ድረስ ይሄዳል። ያው ጨለማ ስለሆነ ነው እንጂ ያው እነዚህ ግን በቅርብ ይታያሉ። በተለይ ወደ ላይ ከፍ ስንል ደግሞ በጣም ቀረብ ብሎ የሚያቸው አሉ። እነዚህ ናቸውና ከውጭ ሀገር የመጡት ያው እንደምታው ራሱ ራሱ ጥፍራቸው አልወለቀም፣ እንኳን ሌላ ጥፍራቸው አልወለቀም። ቆዳቸው ይሄው ቆዳቸው እንዳለ ማለት ነው። ጥፍራቸው ጥፍራቸው አልወለቀም። ሁላቸውም አባሳት ከሰፍ ዲያቆናት ነው። ቅዱስ ሩፋኤል ነው። ቅዱስ ሩፋኤል እየመራቸው ወደዚህ ታላቅ ቦታ መተዋል። ከዚህ ከሮም ከግብፅ ከእስክንድሪያ በኢየሩሳሌም ለአርባ ዓመት ዘግቶ የኖረ ባህታዊ መነኩሴ ነግሯቸው የመጡት አምስት ሺ ሰባት መቶ አርባ ናቸው። እነዚህ ይህ መስቀሉ አባታችን ጻድቁ ይምርሃነ ክርስቶስ ዘውትርብር መስቀል ነው። ከሰማይ የወረደ ነው። መዝራ አይደለም ይሄ እና ይምርሃነ ክርስቶስ ሲባርኩበት የነበረ አባታችን ቅዱ ተናገርቱ ህብስትና ከተማ ይወርድ ነበረ በዘመናቸው ማለት ነው

ላይክት አጋዥነት ከባህር ላይ የተሠራው ድንቅ ገዳምና ጥብቅ የአባቶቻችን መልእክት ጉዞ ወደ ሰሜን ምስራቅ መዳረሻችን የቅዱሳንናል የጦርነቱ በትር ያቆሰላቸው የአረር ትራፊ የሆኑ የምስጊኑ አርሶ አደር ገበሬዎቹን የፈረሰ ቤቶች ግራና ቀኝ እየተመለከትን በየዘመኑ የሚነሱ አላውያን ነገሥታት በትርን የሚያረፈባቸው ገዳማትና አድባራትን በጉዞአችን ላይ የወረድ የጉዳታቸውን ጥልቀትና የንግስታቱን ክፋት በሚያሳይ መልኩ ደጎሳቁስን ስንመለከት እጅግ ልብ ይሰብራል። የሰሜን ምስራቁ የመሬቱ ባቀማመጥ የተራራው ላይ ድርብርብ ፎቆች በአለት የተሞላው አስፈሪ ሸለቆዎችና ገደላ ገደሎችን እያለፍን በውብና ድንቅ የተፈጥሮ ጸጋ ታጅበል። የሆነው ከሶሎሞን ስሮ መንግስት የዘር አረጉ ከሚመዘዘው ከዛጉዌ ስሮ መንግስት አንዱ የመራ ተክለ ሃይማኖት የልጅ ልጅ የግርማ ስዩም ልጅ ከቅዱስ ላሊበላ የቅዱስ ላሊበላ የአጎት ልጅ ከሆነው ንጉስ ወቅዱስ ይምርሃነ ክርስቶስ ታምራዊና ሚስጥራዊ ሚስጥሩ ፈጽሞ ያልተነገረለት ድንቅና ልዩ ውብ ገዳም። በዚህ ደብር የሚያገለግሉ 353 መምህራን ቀሳውስት፣ የድጓ መምህራን፣ የአቋቋ መምህራን፣ የአዲስ ኪዳን፣ የብሉ ኪዳን መምህራን ያሉበት ቦታ ነው። 24 ሰዓት አገልግሎት ማህሌቱ፣ ቅዳሴው፣ ሰዓታቱ አይታጎልም። ሁልጊዜ ስብሐት ነግ ነው የሚቆመው በአስራ አንደኛው መቶ ክፍለ ዘመን ወደዚህ ሲመጡ ዛዚያ ከዚህ ከመምጣታቸው በፊት ዛዚያ ከምትባለው ቦታ ላይ 22 ዓመት ያው ቀድሰውባታል። እዛ ቦታ ላይ ለ22 ዓመት ኢትዮጵያን እያስተዳደሩ መስዋዕት እግዚአብሔር እየሰዉ እየቀደሱ ምእመናንን ስጋውና ደሙን እያቀበሉ እያቆረቡ ከሰማይ ሰማያዊ ህብስት መስዋዕት እየወረደላቸው መልአኩ ቅዱስ ሩፋኤል እየረዳቸው 22 ዓመት ዛዚያ ከምትባለው ቦታ ላይ ቀጥሎ በ23ኛው ዓመት ወደዚህ ሲመጡ ቅዱስ ሩፋኤል ነው እየመራቸው። በጣም ያማረሽ ቦታ እንዶ ለስሜ በቤተክርስቲያን በስሜ ቤተክርስቲያን የምትሰራበት፣ አንተ እረፍት በዛው ይሆናል ይሆናልና ወደማሳይህ ዋሻ ትሄዳለህ ብሎ እግዚአብሔር ነገራቸው። ቅዱስ ሩፋኤል እየመራቸው ወደዚህ ታላቅ ቦታ መጥተዋል። ይሄ ቦታ ማምለኪያ አምልኮ ባይ ሊፈጸምበት ነበረ በአካባቢ። ስለዚህ አጋንንት ብዙ አጋንንት ነበሩና፣ እነዚህን አጋንንት በተሰጣቸው በእግዚአብሔር ስልጣን ከአካባቢ ያስወግደዋቸዋል። ይምርሃነ ክርስቶስ የላስታ ነገስታት ተብሎ የሚጠሩ አስራ አንድ ነገስታት አሉ። ከመራ ተክለ ሃይማኖት ጀምሮ እስከ ይትባረክ ድረስ አስራ አንድ ነገስታት አሉና የላስታ ስርወ መንግስት የዛጉ ስርወ መንግስት ተብሎ የሚነገርላቸውና ታሪካቸው ከዓለም እስከ ዓለም ተጽምት ተጽምት የደረሰ ነው። ከእነዚህ ነገስታት መካከል አንደኛው ቅዱስ ይምርሃነ ክርስቶስ ነው። እና ቅዱስ ይምርሃነ ክርስቶስ ክህነትን ከመንግስት አስተባብሮ ያገለገለ ታላቅ ካህንና ንጉስ ነው። ክርስቶስ ለሰው መጠሪያ፣ ለአምልኮቱ መገለጫ፣ ለእግዚአብሔር መገልገያ የሚሆን ቦታ ቤተ መቅደስ የሚሰራበት፣ ቤተ ክርስቲያን የሚሰራበት ቦታ ልፈልግ ብሎ አፈላለገ ነው የሚለው። ሲያፈላልግ ከዚሁ ቀበሌ ውስጥ ዛዚያ የምትባል ቦታ አለች። ዛዚያ ዛሬ እዚህ ቦታ ወደ ታች ስድስት ኪሎ ትርቃለች። ከዋልድባ ቅድስት ማርያም ቤተክርስቲያን ላይ ትገኛለች። ዛሬ የሥላሴ ቤተክርስቲያን ነው የተከለባት። ያው በዚህ ቤተክርስቲያን ስር ነው የምትገለግለው። ያችን ቦታ አገኘ ነው የሚለው። ያቺ ቦታ እንጨቷም፣ ውሃዋም፣ አካባቢዋ ደስ የሚያሰን ስለ ስለነበረ ከዚህ ቦታ ነው ቤተክርስቲያን የሚሰራ ብሎ ከዚያ ቦታ ላይ ያሉትን ገበሬዎቹን ጠይቆ አስፈቅዶ ማለት ነው አርባ ጊዜ ደርሰጥቶ እነሱ ያ ቦታውን ያስረክበውት ከዚያ ድንኳን ተክሎ ተቀምጧል። ድንኳን ተክሎ ተቀምጦ ሳለ ሚመናኑ አባታችን ቅዱስ አቁርበን ብለው ጠይቀውታል። እሱም አባቶች እኔ ያው ክነትን ከመንግስት ዘርብዬ ይያለው መንግስትን ሳልቀበል መንግስትነትን ሳልቀበል በክህነት ብቻ እያገለገሉ እያቆረሁ እያጠመቁ ነበረ። አሁን ግን ንጉስኜ በማይገባ ህዝብ ላይ እየፈረዱ ነው። እንደሚገባም እንደማይገባም እየፈረዱ ስለሆነ ህዝቡም ሊቀየም ቢል ስለሚችል በዚህ እግዚአብሔር ስለሚቆጣ በእኔ በንጉሱ እጅ ስጋ ወደውን ሊነካ አይችልም ነው ያላቸው። በዚህ ጊዜ ህዝቡ አባታችን እንዳንተ ያለ ጻድቃን የለምና ቅድስና የተነገረለት ታላቅ ጻድቅ ስለሆነ ምንም ነውር ነቀፋ የለበትምና ቀድሶ አቁርበን ብለሱ ጠይቁትኝ አይሆንም አላቸው አይሆንም ሲል እነሱ በእመቤታችን እዛ ስም ይዘናል አሉትኝ ቀድሰ ካላቆረብን በእመቤታችን ስም ይዘናል ሲሉትኝ በእመቤታችን ስም ካማላችሁ እግዚአብሔርን ልጠይቃለሁ ና እግዚአብሔርን ጠየቀ ነው የሚለው ማንኛውን ነገር ሲሰራ እግዚአብሔርን ጠይቀው እግዚአብሔር ሲፈጥርለት ነው እና የሚሰራው ወዲያው ሰኒያ ቀን ነበር ይህን የሚነጋገሩት እግዚአብሔር ስጠይቃ አደረ ማለት ነው። ለሃያ አንድ ቀን ተፈቅድ ኑ እዚ ከመትፈታት ስጋ ተበድ ነኝ እግዚአብሔር አምላኪ የአንተ የአንተ ስጋና ደበኔ በንጉሥ እጅ እንዲፈተት ትወዳለ ብሎ ስጠይቅ ወሰመርኩለከ አወርጀ ላሃለሁ እንዳንተ ያለ ደግ ካህን የሌለ በመሆኑ ንጉስን ብትሆን በሚገባ እንጂ በማይገባ ስላልፈረድክ በሚገባ እያገለገል ስለሆን ክህነትን ከመንግስት ደርበ እንድታገለግል ብዬ ስለፈቀዱልህ ቀድሰህ አቅርባቸው ብሎ አዘዘው። ከዛ ቦታ ላይ ቅዳሴ ገባ። ከሰማይ በስና ጽዋ ወረደለትኝ። ለሚመናኑ አቆረባቸው። ለዘመናት በኢየሩሳሌም ቆይተው ነበርና የኪነ ጥበብ የህንጻ ባለሙያም ነበሩና እዚህ ያነን በዛ የተማሩትና ያወቁትን የኪነ ጥበብ ህንፃ ባለሙያነታቸውን እዚህ ቦታ ላይ ባማሩና አሁን በመያቸዋለን በሚያምሩ ድንጋዮች ይህንን ቤተ መቅደስ ሊያንጹ ችለዋል። ቅዱስ ይምርሃነ ክርስቶስ ቤተ መቅደሱን ከድንጋይ እና ከእንጨት እንጨትና ድንጋይ እያረጉ 16 መስኮት ዙሪያውን አድርገው ልዩ ልዩ በሆነ ሀረግ ታይተው ታይተው በማይሰለች ሁኔታ ቤተ መቅደሱ ሰርተውታል። ዳምችን ቤተ መቅደስ እሳቸው ሲያዩት በጣም ተደሰቱ። ሰማያዊ መስዋዕት እየወረደላቸው 18 ዓመት ነው የቀደሱ። በዚህ ቤተ መቅደስ ከሰማይ መስዋዕት እየወረደላቸው ይወረደላቸው 18 ዓመት ሲቀድሱ ዝናቸው በውጭ ሀገር በአሜሪካም በግብፅም በሶሪያም በአንጾኪያም ባሉት ሀገሮች ሁሉ በአውሮፓ የሮም ነገስታት ሁሉ በሙሉ ዝናቸውን እየሰሙ ወደዚህ ሁሉ መጥተዋል። ወደዚህ ቦታ መጥተው ጎብኝቷቸዋል። በኢየሩሳሌም አንድ አርባ ዓመት ዘግተው የኖሩ አንድ ባሕታዊ ነበሩ እና እሳቸው ጊዜ እረፍታቸው ደርሶ ሰዎች ሊጠይቋቸው ሄዱ። ሲሄዱ እንሆ በኢየሩሳሌም ከእኔ የሚበልጥ በኢየሩሳሌም በኢትዮጵያ አንድ ሰማያዊ ህብስት የሚወርድላቸው ንጉሳሉና አሉና ሄዳችሁ ከእሳቸው ስጋውና ደሙ ተቀበሉ ብሏቸው ወደዚህ መጥተዋል። የሮም የግብፅ ሰዎች 5740 ይሆናሉ። እነዚህ ሰዎች ፓጳሳት፣ መነኮሳት፣ ምእመናን ናቸው እና እዚህ ታሪኩ እሳቸው አንድ ቀን ሲያቆርቡ ዋሉ። በሆነ የአንድ ቀን ሊመሽባቸው ሆነ። እንደገና ደግሞ ፀሐይን ባለሽበት ቁሚ ብለው ፀሐይን ባለሽበት እንድትቆም አዘዙ። እነሆ ስጋውና ደሙን እያቀበሏቸው አንድ ቀን ሁለት ቀኑ አንድ ቀን ሆኖላቸው ስጋውና ደሙን አቀብለው ሁሉም ፈጸሙ። የቅዱስ ይምርሃነ ክርስቶስ ቤተ ክርስቲያን ውጫዊ ገጽታ የስነ ህንፃ ውበት አስገራሚ ነው። በዚያን ዘመን እንዲህ አይነት የኪነ ህንፃ ጥበብ መኖሩ የበርካቶች አድናቆት እንዲቸረው ግድ ብሏል። እንግዲህ ህንፃ ይህን ህንፃ እንደምታዩት ይሄ ህንፃ እንጨትና ድንጋይ ነው። የድንጋዩ ውበት የህንጨቱ ጋራ እንዴት እንደተስማማ ያለ ካስማ ያለካስማ ወይም ያለ ምስማር እንጨቱና ድንጋው ተስማምቶ ተሰርቷል። መስኮቶቹን ስናያቸው ደግሞ እነዚህ አንዱ መስኮት ካንዱ ይለያል። 26 መስኮት አሉ ዙሪያውን ሃያ ስድስት ናቸው። እነዚህ መስኮቶች እያንዳንዳቸውን ስንመለከት አሁን በዚህ አራቱ ከእብነ በረድ የተሰሩ መስኮቶች አሉ። አራቱም ደግሞ ከእጽ የተሰሩ መስኮቶች ናቸው። እነዚህ አሁን የምናያቸው ሀረግ ወርዳቸው፣ ቅርሳቸው አንዱ ከአንዱ ጋራ በምንም አይመሳሰሉ። አንዱን አይቶ አንዱን ሲያዩት በጣም ግር ይላል። ቅዱስ ይምርሃነ ክርስቶስ በመንፈስ ቅዱስ ተቃኝቶ የሰሩት ስራ ነው። ይሄ ስራ የእንጨቶቹ አሰካክ እንጨቶ ከድንጋው ጋራ እንዴት እንደተዋሃደ እንዴት እንደተስማማ በዛን ዘመን ብዙ ጠበብቶች የህንፃ ኪነ ህንፃ በዛን ሰዓት ባልነበረበት ሰዓት ባልነበረበት ጊዜ እንዲህ አይነት ውብ የሆነ ማራኪ የሆነ ህንፃ መሰራቱ በጣም የሚደንቅ የሚያስገርም ነው። ከእግዚአብሔር በተሰጣቸው ጸጋ ለቅዱሳን ተችሏቸው ሰርተውታል። በዚህ ዘመን ህንፃ ሰራሁ የሚል ፍጥረት መቼም የለም። እንዲህ አይነት ጎርጉሬ እንዲህ አይነት ቤተ መቅደስ ሰራው ያለ ሰው የለም መቼም በዚህ ዘመን እና፣ ይሄ መንፈስ ቅዱስ የቀባቸው ያደረባቸው ሰዎች በጣም በሚገርም ሁኔታ ነው። አይደለምኛ? እናንተ እኛም ከዚህ ሁነን ሁልጊዜ አዲስ ነው ይገርመና። ድንጋው ጠንካራ ነው። እንዴት ተቦረቦረ? እንዴት ተሰራ? አሁን ከዚህኛው ይሄኛው ክፈፉ በጣም የድንጋዎች አቀማመጥ እንዴት! አሁን ዝናብ እየዘነበ ነው፣ በነዛ እየወረደ ወደታች ይወርዳ ራሱ በጥበቡ እነዛን ክበብ አድርጎ አስቀምጧቸኋል። እንዴት አድርጎ እንደቀረጻቸው ቅዱስ ይምርሃነ ቤተ መንግስቱ ነው። ቤተ መቅደሱን ሰርተው ቤተ መንግስትንም ሰርተዋል እዚህ ላይ እና ይሄ ቤተ ቤተ መንግስቱ ነው። ይህንን አሁን አገልግሎት የሚሰጠው እነዚህ ንዋየ ቅድሳት እንደ እቃ ቤት ነው አሁን እየተገለገልንበት ያለነው በዋሻ ውስጥ ባለ በተከለለ ሰፊና ጨለማ በሆነ ቦታ የተለያዩ አጽሞች ይገኛሉ። አጽሞቹ የነማን ናቸው? ስንት ዓመትስ አስቆጠሩ? ከኛ በኩል የተነሱ ጥያቄዎች ናቸው። እነዚህ ከሮም፣ ከግብፅ፣ ከእስክንድሪያ የቅዱስ ምርሃነ ክርስቶስን ዝናቸውን ሰምተው ከሰማይ መስዋዕት የሚወርድለት ሰማያዊ ጽዋ የሚወርድለት ቀድሶ የሚያቆር ንጉስ አለ ብሎ በኢየሩሳሌም ለ40 አመት ዘግቶ የኖረ ባህታዊ መነኩሴ የነግሯቸው የመጡት 5740 ናቸው። እነዚህ 5740 ነገ ጳጳሳት መነኮሳት፣ እንዲሁም ደግሞ ቀሳውስት፣ ዲያቆናት፣ ምእመናን ናቸው። ይምርሃነ ክርስቶስ እራሱ እዚህ ቦታ ላይ ያገለገለ ሳለ በእሱ ዘመነ መንግስትና ዘመነ ክህነት የመጡ ናቸው። ሥጋ ወደሙ ከተቀበሉ በኋላ ወደ ሀገራችን አንሄድም እንኳን ወደ ሀገራችን መሄድ ከዚህ ከዋሻው አንወጣም ብለው በይምርሃነ ክርስቶስ ስጋ ወደሙ እየተቀበሉ ስጋ ወደሙ ምግቡ ናቸው። ሌላ ምግብ ሳይመገቡ እዚህ እያገለገሉ የኖሩ ጳጳሳት፣ ቀሳውስት፣ ዲያቆናት መነኮሳት ናቸው። በጣም ወደዛ ሰፊ ዋሻ ነው። እስከ ታይ ድረስ የዳን ያው ጨለማ ስለሆነ ነው እንጂ ያው እነዚህ ግን በቅርብ ይታያሉ። በተለይ ወደ ላይ ከፍ ስንል ደሞ በጣም ቀረብ ብሎ የሚመራቸው አሉ። እነዚህ ናቸውና ውጭ ሀገር የመጡት ያው እንደምታዩቸው እራሱ ጥፍራቸው አልወለቀም። እንኳን ሌላ ጥፍራቸው አልወለቀም። ቆዳቸው ይኸው ቆዳቸው እንዳለ ማለት ነው። ሁላችሁምና እንደዚህ የካህናት አገናነት እንደዚህ ላይ ገነዛሉ። እንደዚህ ላይ ገነዛሉና እንደምታያቸው ገንዘታቸው ያው በካህናት አገናነት ጳጳሳትና ቀሳውስት ስለሆኑ ያው ተገንዘው እንግዲህ ከዛ ዘመን ጀምሮ ከዚህ ቤተ ክርስቲያን ጋር እኩል ናቸው ማለት ይቻላል። የይምርሃነ ክርስቶስ ይህን በሰርተው 18 ዓመት ነው የተቀመጠው። እነሱ የመጡት በዚያ ጊዜ ነው። ከዛ ጀምሮ ያው ይህን የተወሰነ ካገለገሉ በኋላ እንደየእድሜያቸው ሲጠሩ በእግዚአብሔር በኩል ሲጠሩ እዚያ ያረፉት ናቸው። እዚህ ያሉት ሌሎቹ ደግሞ የይምርሃነ ክርስቶስ ሲያርፉ ያለባቸው ከዚህ ማን ጋር እንቀመጣለን ብለው ወጥተው በአጸዱ ተበትነዋል ነው የሚለው። በአጸዱ ተበትነው በዚያ በህያውነት ይኖራሉ ነው የሚለንና እነዚህ ደግሞ ያረፉት ያው እነዚህኞቹ ያው እናያቸዋለን ማለት ነው። እንደምታያቸው ጥፍራቸው አለቀም። ሁላቸውም ጳጳሳት ከሳይፍት ዲያቆናት ነው ከሳይፍት እያቻዋል ወይ ወይ ወይ ይምርሃነ ክርስቶስ ይህን ቤተ ክርስቲያን ይህን ቤተ መቅደስ የሰራው ከባህር ላይ ነው ብለናል። የባህር ከባህር ላይ ለመሰራቱ ምልክቱን ይምርሃነ ክርስቶስ ሲሰራ እዚህ ላይ ትቶታል። ምክንያቱም ከባህር ላይ ተሰራ ቢባል ምልክት ከሌለ ትውልድ ሊያምን ስለማይችል ነው። ይምርሃነ ክርስቶስ ይህን ምልክት አድርጎት ይወታል። ያው እንደምታዩት ውሃው ይታያል። የባህሩ ምልክት ብቻ ሳይሆን ውሃው ይታያል። እና በአጠቃላይ የቤተ መንግስቱ ቤተ መቅደሱ የተሰራበት አካባቢ ባህር ነው። ውስጥ ላይ ስንገባ በተለይ ቤተ መቅደሱ በጣም ጥዝ እንትን አለው ቅዝቃዜ አለው ወደ ላይ ይሰማ ነው። እና እርጥበቱ ራሱ ያልን ኳ ተደርጎ እርጥበቱ አልቀረምና ይታየም፣ ጭቃ ነው እሱ ላይ ይታየም ማለት እና ምልክት ብቻ ሳይሆን እንደምታዩት ባህሩም አለ። ሄዳችሁ በኢትዮጵያ ከሰማይ መስዋዕት የሚወርድለት ጽዋ የሚወርድለት ንጉስ አለና ቅዱስ የሚያቆርብ ሄዳችሁ ስጋውና ደግሞ በእጁ ተቀበሉ ብሎናል። ስለዚህ ይሄን ነው ይሄን ነግረውን ሰምተን መጥተናል አሏቸው። እና እኔ ካህን ካህን ብሆንም ንጉስ ነኝ። ስለዚህ እኔ እናንተ በእናንተ እጅ በጳጳሱ እጅ በጳጳሳት እጅ ስጋውና ደሙን ልቀበል ይገባኛል እንጂ እኔ መቼ ከእናንተ በእኔ እጅ እንዴት ትቀበላላችሁ? ሲላቸው የእግዚአብሔር መልአክ ተው አቀበላቸው አንተ ለጋ በቃ ለደረስክበት ክብር እነሱ አልደረሱም አላቸው። ቅዱስ ይምርሃነ ክርስቶስ ፀሐይም ባለሽበት ቆሚ ብለው በቃላቸው ሲናገሩ ባለችበት ቆመች። ስጋውና ደሙን አቀበለው ከፈጸሙ በኋላ ፀሐይዋም ገባች። እነሱም ከዚህ በኋላ ስጋውና ደሙን በእጅህ ተቀብለ እኛ ከዚህ በኋላ ካንተስ ማን ይለየናል? እረፍታችን መዚህ ይሁን ብለው እነዚህ መናኝ መን ነው ይሄን ዓለም ንቀው እዚሁ ሲያገለግሉ ቅዱስ ይምርሃነ ክርስቶስ ጋር አብረው ኑረው እዚሁ ያረፉ ናቸው። ይምርሃነ ክርስቶስ ቤተ ክርስቲያን ጀርባ ሶስት መቃብሮች ይገኛሉ። ከነዚህም መካከል አንዱ የንጉስ ይምርሃነ ክርስቶስ ነው። ቅዱስ ይምርሃነ ክርስቶስ እንግዲህ ያው ስዕላቸው ይሄ ነው። ቅዱስ ይምርሃነ ክርስቶስ ኢትዮጵያዊ ናቸው። የቅዱስ ላሊበላ አጎት አጎት ናቸው። ዛን ስዩም ከሚባል ነው። ሀረጋቸው አንድ ነው። ቅዱስ ላሊበላ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ናኩቶ ለአብ አራቱም ነገስታት ያው ወንድማማቾች ናቸው፣ ዘመዶች ናቸው። እነዚህ ቅዱሳን ያው እንግዲህ ቅዱስ ይምርሃነ ክርስቶስ ያው ይሄ የምናየው ስራ ስርዓተ ቀብራቸው የተፈጸመበት ነው። እግዚአብሔር በዚህ ቤተ መቅደሴን ትሰራለህ እንደገናም በዚህ እረፍትህን በዛው ነው እዛው ብሎ ስለነገራቸው ቅዱስ ይምርሃነ ክርስቶስ የቤተ መቅደስ ካነጹ በኋላ በዘጠና አምስት አመታቸው እዚህ ቦታ አርፈዋል። ይሄ የእሳቸው ቀብር ነው። እቺ ደግሞ እዚህ ላይ የምናየው ደግሞ ሁለት መቃብር አለ። አንደኛው ብነ ክርስቶስ ይባላል። የእሳቸው አገልጋይ ነው። ይሄ ብነ ክርስቶስ እንዲያውም ይሄንን ቤተ መቅደስ ሲሰሩ የረዳቸው እሱ አብሮ የረዳቸው ነበረ። እንጨቱንም ድንጋዩንም ያቀብላቸዋል። ይሄ ያው እንግዲህ ብነ ክርስቶስ መቃብራቸው ይሄ ነው። ሁለተኛ ደግሞ ቅድስት ህዝባ፣ ቅድስት ህዝባ ባለቤታቸው ነው። በቤተ መቅደሱ ቁንጮ ላይ የሚፈሰው ይሄን ጸበል ነው። ይሄ ግሩም እዚህ ላይ መጥቶ የተጠመቀው ሁሉ ካለበት ደዌና በሽታ ተፈውሶ ይሄዳል። ማንኛውም የመጣ ሁሉ ሰዎች ግሩምና ድንቅ የሚሆን ይህን ቤተ መቅደስ አሁን ይሄ እጸ ዞጴ ይባላል። ከውጭ የመጣ ነው። ይሄ እንጨት በጣም ውድ የሆነ ዋጋ፣ ውድ የሆነ እንጨት ነው፤ ይሄ ቤተ መቅደሱ የተሰራበት ከምናየው ሀረጉ ከአንዱ ከዛኛው ካንደኛው ከሁለተኛው ሶስተኛው ደግሞ የተለየ ነው። ይሄ አባቶቼ እንደሚሉት እንግዲህ ይሄ ሶስተኛው ሰማይ ነው ቅዱስ ይምርሃነ ክርስቶስ በሶስተኛው ሰማይ ይሄንን ይመስላል ብሎ ሀረጉ ወርዱ ለየት ያለ ነው። ከዛኛው ይሄኛው ለየት ያለ ነው። በአራተኛው መንበረ መንግስት ያሉትን ፍጥረታትን ያመለክታል። በዚህ ላይ የተሳሉት ስዕሎች አሉ። አነ ክርስቶስ ያው ለእቃ ማስቀመጫነት ይጠቀሙበት የነበረ ሳጥን ነው። አሁንም አገልግሎቱ በዛው በተመሳሳይ መልኩ ነው። ይሄም ደግሞ ነጋሪት ነው። ያው ንጉሱ አዋጅ የሚጠሩበት ማለት ነው። አራት አምዶች አሉ። አራት አምዶች አሉ የአራት ወንጌላውያን ምሳሌ ናቸው። አራት ወንጌላውያን በመጽሐፍ ቅዱስ ያው እንግዲህ እንደምናውቃቸው ማቴዎስ፣ ማርቆስ፣ ሉቃስ ዮሐንስ ነው። የመጀመሪያው ማቴዎስ ነው። የመጨረሻውም ደግሞ ዮሐንስ ነው። አራት ወንጌላውያን አምሳል ነው ንጉሱ የሰራቸው። መስቀሉ አባታችን ጻድቁ ይምርሃነ ይዞት የነበረ መስቀል ነው። ከሰማይ እየወረደ ነው መዘራ አይደለም ይሄ እና ይምርሃነ ክርስቶስ ሲባርኩበት የነበረ አባታችን ቅዱስ ተናገርቱ ህብስተን ነው ከሰማይ እየወረደ ነበረ በዘመናቸው ማለት ነው። እና ይሄ ደግሞ አብሮ ወራከ የተሰጠ መስቀል ነው ማለት ነው። እና ይሄ መስቀሉ ባህሩ የተባረከበት አጋን ተባረሩበት

ንሳ ገብተው አንድ አምስት ቁብ ብርና አንድ አምስት ቁብ ተዋደ ቤተክርስቲያን ናዳውሰዋን ጠቁረዋል። ይህን እንደምታዩት ግን ፀሐይ እያበራ ዘላዊ ነው የእግዚአብሔር ኃይል እየጠብቅ ይገኛል። ሀገራችሁን የሀገራችሁን ታሪክ ድንቅና ማራኪ ውበትን የተላበሰ ልዩ ልዩ ቤተ መቅደሶች አሉ በቅዱሳን አባቶች የተሰሩ በቅዱስ ይምርሃነ ክርስቶስ ወስ እንዲህ አይነት ቤተ መቅደስ መታችሁ ብትጎበኙ አንደኛ በቦታው መታችሁ ቃል ኪዳን በቃል ኪዳኑ ከኃጢያታችሁ ታጥባችሁ ነጽታችሁ ወደ ቤታችሁ ትመለሳላችሁ። ሁለተኛ ደግሞ እዚህ ቦታ እዚህ ቦታ የመጣ ሁሉ ብዙ እውቀት፣ ብዙ ትምህርት ይዞ ይሄዳል። አንደኛ የቤተ መቅደሱ እንዴት በዛን ዘመን የነበረው የኪነ ህንፃ ያሰራር ጥበብ ምን ይመስል እንደነበረ ቅዱሳን እንዴት አድርገው ለቤተ መቅደስ የነበራቸውን ፍቅር ለእግዚአብሔር ለአምልኮት እግዚአብሔር እንዴት እንደመረጣቸው ብዙ ትምህርት አግኝተው ይሄዳሉ።